ያያችሁት እንትኑን እኔ እሰራላችኋለሁ። ኦብሴ ደግሞ ሚሽን ማድረግ አለባቸው አስራ ስር ደቂቃ እንትን እያሉ እሱ ደግሞ ለነሱ ማለት ነው ለነሱ ለነሱ መላክ ነው ለነሱ መልስ የምናስተላልፈው እኔ እንትኑን እንዴት እንደሚታስዱ ማለት ነው እንሰራላቸዋለሁ ልንደግ መጀመሪያ ላይ ግን የተጨናቁ ብዙ ልጆች አሉ። እሱን እናስረዳለን። ስለዚህ ሁሉም እንዲመጡ ኮፒ ሊንክ ሼር አርጉ። ቤቱ እንዳይገለብጠን ቤቱ እንዳይገለብጠን፣ ኮፒ ሊንክ ሼር አርጉ። ከዛ ድረስ የቤቱ ልጆቹ ሼር አርጉ። እነዛ ቆይ ዜ ከጉሩ ብላ ባረራቸው መሰለኝ። ትንሽ ብቻ አስረዱ። ትንሽ ብቻ እንደው እረፍት እንዲያገኝ ልሜ

እና በዛሬ ቪዲዮ ላይም እንዳትከፉ፣ ምንም የሚያስከፋ ነገር የለም። እዛ ጋታች አልገባኝም ማለት ምንድን ነው? ጥያቄ ያለች ሰብሰብ በሉ እና ቤቲ ትጠይቀኛል። የቤቲ ጥያቄ ታንሳ ና በእሷ ከሚያስማማችሁ ከሆነ በእሷ እንቀጥላለን ማለት ነው

ኦፍስዬ አይሰማሽም ኦፍስዬ ራህማ ነው የሚለው እሷን አስረጃት እና አስረጃት አስረድን ልትልያለች፣ እና እሷን አስረጃት እና ወደ ሌላው መልእክት። አስር አስር ደቂቃ ቤቲ መጣች። ይኸው ብዙ ናቸው እንግዲህ እስቲ መልእክት እናስተላልፎ የሚሚ ልጆች እስቲ የመጀመሪያ ማለት ነው

ቤትዬ ምን ላስረዳሽ? እሺ፣ እናለዛሁ የዛሬው ቪዲዮ ማለት ነው የእውነቴ ነው። ምሽኔ በጣም የምጠላው ነገር ማለት ነው በቃ አንገናኝም፣ በቃ ጨርሰናል የሚለው ቃላት ኔ መስማት አልፈልግም። ለምን እንደሆነ አላውቅም፣ ይጨንቀኛል። ለምን በህይወት ላይ የደረሰ ብዙ ነገር ስላለ ማለት ነው። እና በዛ ምክንያት ነው ትንሽ ብቻ በቃ ምንም ነገር አይፈጠርም፣ ምናምን ብላችሁ እንድታስረዱን ቪዲ ያላችሁ በሙሉ። ይኸውልሽ፣ እናቴ ምንድሆነ ታውቂያለሽ? ሁለት ወሩም እንደዚህ አሳልፈናል። አሁንም ደግሞ የሁላችሁ አንዳንድ ጊዜ ማድረግ ያለባችሁ እስቲ ዛሬ ቪዲዮ ተለቋል አይደለም? ቤትዬ ዛሬ ቪዲዮ የተለቀቀው ማለት ነው ዛሬ ቪዲዮ ተለቋል አይደለም? እስቲ ቁጭ ብለሽ ነገ የሚመጣውን ኮመንት ታያለሽ። ኮመንት አንብቤ ዝም ብለሽ ዘርፍዬ ቆይ ላስገባሽ እና መልእክት ላይ ላስገባችሁ። እስቲ አሁን እዚህ ጋር ያላችሁ ብቻ ቁጭ በሉ እንዳትሄዱ የቤቱ ልጆች መልእክት ስለምናስተላልፍ ማለት ነው። እና ይሄውልሽ ምን እንደሆነ ታውቂያለሽ? አንዳንድ ጊዜ እኛ ባልንበት መንገድ ሳይሆን እነሱ የሚያመጡት ሌላ ነው። አሁን ሁሉም ሰው ሁል ጊዜ የመጨረሻችን ነው። ከዚህ በፊት ምንድን ነው መጀመሪያ ላይ አይሜ ስትመጣ እኔ ውሳኔ ወስኛለሁ፣ ከህይወቱ ወጥቻለሁ፣ ከህይወት ወጥቻለሁ ከሱ ጋራም ቪዲዮ አልሰራም ሌላ ሆኜ ነው የምመጣ ብላለች። ድጋሜ ከአነሳ ጋራም ቪዲዮ ሰርታ ነበር። አያችሁት? ከኋላ እያሉ እንደዚህ የመጨረሻ ከህይወት ወጥቻለሁ። በአሁን የከበደ የመጣ ቪዲዮ ብዙ ሰዎች አሁን እንደ ትክክለኛ እውነታዊ ድርጊት ሆኖ እየሰሩ ነው ያሉ እነዚህ ልጆች ማለት ነው። አያችሁ ምክንያቱም እና ኮሜንት እያልነበርኩ ነው አንድ ይቅርታ እና ሁሉንም ነገር እዛ የምትሄዱበት መንገድ ኮመንተራቶች የሚጽፉት ኮመንተር አሁን እኮ ለብሩኬ ብሩኬ አሁን እኮ ለአይሚ መልስ ትናንትና መሆን ለሄኖክ እንደዛ መልስ እየሰጠችው አይደለም፣ መልስም ለአይሚ አይደለም ለሄኖክም ማለት ነው ከትናንትና ራሱ ሲጀምር ማለት ነው ለኦዲየንስ ተከፋፍለናል እኛ እዚህ ጋር ተበታትነናል፣ እያለ ብሩኬ እየተናገረ የነበረው ኦዲዬንስ እዚህ ጋር ተበታትነዋል። አያችሁ፣ እዚህ ጋር እኛ የምናደርገው ድርጊቶች ነው ልጆቹ ይዞ እዛ ጋር ኮምንት ይሄ በመሀል ይሄ ነገር ሳይዘጋ ነው ብሩኬ የታመመ ስለቺ ፍቅረኛ ፍቅረኛ አድሬሶ ይሄ ፍቅረኛ ምናምን ያሉበት መንገድ አልተጸዳም፣ የሱስም አልተጸዳም። የብሩኬም ቴክስት ታደርጋለች ብሎ እንደው አንገድ ከቶ ነበር እና ያንን ለማጽዳት ለምን እንዳያመጡ ከሷ። አሁን እኮ እቺ ልጅ እኮ ብሩኬ ጋም ቴክስት ልካ አይደለም። ኦዲንስ በኦዲንስ መልስ ነው አሁን በኦዲንስ መልስ እየሄዱ ነው እነዚህ ልጆች አያችሁም። ያሄሚን ብሩኬን አለማመን አይደለም። ምን ሆናችኋል? አንዳንድ ሰዎች እኮ የምትሳደቡት ኦዲንስም ሆነ እኛም ሆነ የምናደርጋቸው ነገራቶች ነው ልጆቹ እየሰሩ አይሚን ጋር ምንም ለብሩኬ ለእምነት አጣ ወይም ደግሞ ይሄን አለ እምነት አጣ አይደለም። እንዲህ ጸዳ ስለፈለገችው ነው የሱ ስም ሁሌ ፍቅረኛ፣ የድሮ ፍቅረኛ ምናምን ስለሚሉ ያንን ነገር ማብራራት ለኦዲንስም መልስ እንዲሆን ነው ያደረገችው ያለችው እንጂ ይህን ሀል ብሩኬ እሷና ብሩኬ አለመተማመን መተማመን አይደለም። እና ይሄ ዛሬው ደግሞ ትላንትና በመሀል እያወሩ እያወሩ ውጣልኝ፣ አሁን ቶሎ ብለ ውጣልኝ ብላ እያወራች ሄኖክም ውጡ ብላ ሀይሚ እያወራች ብላ ውጡልኝ። አሁን እኮ ብሩኪ ራሱ እናመሰግናለን ማለት አለበት፣ ሀይሚም እናመሰግንሻለን ማለት አለበት። ማንኛውም ሰው ማለት ነው፣ ያ ውጣልኝ ስላለችው ብዙ ኮመንት እየተጻፈ ነበር። ብዙ ኮሜንት ለሴት ልጅ እኔ እዚህ ጋር መልሼ ኮመንቱን አላነብምና አላመጣምና ብዙ ነገር እያደ አንቺ እሷ አንቺ እሱን አስፈልጊ ምናምን የምል ኮመንት ነው ያ ዛሬ እሱም የራስን ውሳኔ ለኦዲየንስ መስ የእሷንም ማንነት ለመግለጽ ነው የራሱን ውሳኔ ከወሰደ እቺ ልጅ እንዴት ይጸዳል? ያ ነገር እኮ እሷ ላይ ቅሬታ የፈጠረው ብሩኬ ውሳኔ ካልወሰነ በቃ፣ ይሄ ነገር ትክክል አለ ይሄ ልክ ነው። ከዛችኛ ጋራ ምንም ነገር እንደሌለው ነው ብሩኬ አሁን አክቱን እያደረገ ያለው። ይሄ አክተር ነው እንጂ ፊልም ነው። አያችሁ የብሩኬ አሁን ጫወታ የተጫወተ ዛሬ ከዚህ በፊት ሀይሜናት በጣም እያስቸገረች እየመጣች ያለች ያንን ለማስተካከል የእርሷ ማንነትም ደግሞ እያሳየው ነው። ምክንያቱም ትላንትና ውጣ ከቤቴ ብላ ኦደንስ ብዙ ነገር እየወረዱባት ነበር። እሷ ያለቱ ለሱ ብላ ወይም ታሞ እንደዛ ብሎ ለመሃመማት ወይም ደግሞ እሱ አሞኛል ስላልክ ወይ ብዙ ነገር እዛ እየተጻፈ ስላለ ነው እንጂ ምንም ነገር የለም። ይታረቃሉ። ይስተካከላል። ነገሩን ማስረዘም አልፈልግም። ብዙ ነገር ማውራት ስለምንፈልግ ማለት ነው እና ብዙ ልጆችን ማውራት ስለሚፈልጉት ያንን ለማጽዳትም፣ ወደ ህርቅም ለመመለስ፣ ወደ ራሷ ለመመለስ ነው። ይህን ውሳኔ ወስኖ እሷ ወደ ራሷ እንድትመለስ ሊያደርግ ነው። እኔ ሕይወት ላይ ቢመጣስ ምን ማድረግ አለብኝ? አንዳንድ ሰዎች ነገራቶችን ከወሰንሽ በኋላ መጀመሪያ ማገናዘብ አለበት፣ ሰውን ማስረዳት አለበት። የሰው ልጅ መጀመሪያ ቀድማ መማረግ ሰው ከወሰነ በኋላ ደግሞ በጣም ከባድ ነው። አሁን ብሩኬ ላይ ታግሷል። በብሩኬም አሁን እንትን ስንቀመጥ እናወራለን። ከዛ መልስ ታገኛላችሁ። ለነሱ መልዕክት ስናስተላልፍ ማለት ነው እንጂ የዛሬው ከትላንትና የተጻፈው ኦኮ ምንት ነው ውጣልኝ ስላለችው እስቲ እኔ ልውጣና፣ ይሄ እውነት ነው ከልቧ ነው ወይ ውጣ ልኝ ያለችው ለህዝብም ደግሞ ማለት ለምን እንደዚህ ያለች ውጣ አይባልም አይባልም ትክክል ውጣልኝ የታመመ ሰው ከቤት ውጣልኝ አይባልም። ትክክል ነው። እዛ ላይ ግን ደግሞ ያጠፋችሁን ጥፋት እሷ አይሚ ያጠፋችውን ጥፋት ውጣልኝ አይባልም። ትክክል ነው ግን ደግሞ ማይናገር ቃላት ለሱ ያለው ቦታ እኛ አይደለንም የምናውቀው። እኛ እሱ ለሷ ያላትን ቦታ እኛ ቪዲዮ ላይ የሚነጋገሩትን ቪዲዮ ላይ ነው እንጂ የምናውቀው ታሪክ የለም። እሷም እንደዛው በሱ ቦታ ሆንንም መፍረድ አንችልም። በሷ ቦታ መሆንን መፍረድ ስለማንችል ጥፋቷ ላይ ግን እዚህ ጋር ጥፋት፣ አዎ ጥፋት፣ ልክ ነው። ዛሬ ደግሞ ውሻ ብዙ ውሳኔ ያስወሰደ መንገድ ቢኖር በትናንትና ንግግር ላይ ነው። ያው ውሳኔ ምን ያስሄዳል፣ የምን ነው እንጂ የመጨረሻ ወይም ወስኗል ወይም ይሄዷል ማለት አይደለም። አያችሁ፣ አንዳንድ ጊዜ ነገራቶችን ለመጨረስ ስትሉ መጨረሻ ላይ ምን እንደሚመጣ እሺ፣ አሁን እኮ ነገራቶችን እንዴት ሊያስቀጥሉ ይችላሉ? ቪዲዮን ማስቀጠል ስለማይችሉ ነው እና ሌላ ነገር የለም፣ አትረበሹ። የምትታደጉትም ደግሞ ብዙ አትደሰቱ። በብሩኬ ዙረም ያላችሁ እንዲህ እንዲህ ምናምን ብላችሁ የምትበረታቱት ለእናንተ ማጣት ነው። ሰው መለያየት የሚያበረታታ ሰው መቼም ሰው አይደለም። ለእኔ እግዚአብሔርም ደጋደክ ምናምን የሚትሉ ሰዎችም አለ። በሀይሚም ዙረም ያላችሁ ሰዎች አለ። እነሱ እኮ ተፈቃቅሮ ተቻችሎ እዛ ጋ ብሩኬ፣ ለብሩኬም ያለችው ሀይሚ ብቻ ናት። እዛ እኛ ኮ እዚህ ገስት ላይ ብቻ ነው ያለኑ ማውራት ብቻ ነው ለእኛ ጥቅሙ ማለት ነው። ብሩኬም ለሀይሚም ደግሞ ያለው እዛ ቦታ ላይ ብሩኬ ብቻ ነው። እንኳን ቤተሰብ አሁን እዛ ቦታ ላይ የለም። ቶሎ የሚደርስላትም እሱ እሷ ብቻ ነው። ስለዚህ ብዙ ማት ደሰቱ ተለያዩ ብላችሁ ዛሬ የምትጨፍሩም ትኖራላችሁ። የምታዝኑ ሰዎች ደግሞ ከራሳቸው በላይ ሰውን ስለምትወዱት ነው እንጂ ሌላ ነገር አይደለም። እስቲ አንዳንድ ጊዜ ደግ ደግ ነገር ሰማ። ደግ ደግ፣ ይሄ እኮ እንትን ነው፣ ማንኛውም ዩቱበር የሚሰራ ስራ ነው። እነሱ ስራ ይዞ ሲያመጡ ለማሸማቀቅ የምትሞክሩ ብዙ ሰዎች አላቸው። ይሄ እንደዚህ አይደለም። ሴት ሆናችሁ ደግሞ ሴት ልጅ ላይ የምትጽፉት የምታደርጉት ድርጊቶች ነገ ለህይወታችሁ ይወዩላችሁ፣ የምታስቀምጡን ነገር ማለት ነው። እና ብዙ ማውራት አይችልም። እንደዛ ብዬ ነው ማምኖ ካጠፋው በጣም ይቅርታ። እነዚህ ልጆች መቼም እግዚአብሔር ያገናኘው እናንተ ያገናኘ እኛ አገናኝ እኛ አፋቼ ማን አደረገን? እኛ ምንድቤት ነ ከተቻለን አቅም ቪዲዮቸውን ማየት ላይክ ማድረግ ሼር ማድረግ ብቻ ነው ከኛ የሚጠበቀው። ለሰው የሰው ህይወት ላይ ሰው መወሰን አይችልም። ወይም እሱ ስለወሰነ ወይም እሷ ስለወሰነች አይደለም ሰው የሚለያየው፣ ወይም ዛሬ ብሩኬ ስለወሰነ አይደለም። እግዚአብሔር እግዚአብሔር ፍርዱን የሚሰጠው ወሳኝም እግዚአብሔር ነው። ልብሽ አንድ ከሆነ በአፍሽ የሚነጋገሩ ንግግር ብቻ አይደለም። አንድ የሰው ልጅ የሚለያየው ልብ ብቻ አንድ ሆን ንግግር ሌላ ስርፍ ነው። እነዚህ ልጆች ደግሞ ልባችሁ አንድ ሁሉ ነገራችሁ አንድ ስለሆነ ምንም የሚያመጡ ነገር በዙራችሁ በዙራችሁ የተከቦ ነው ያሉ በሰውም በእግዚአብሔር ከእግዚአብሔር በታች በሰው ተከቦ ነው ያሉት። አይሜ ስታጠፋ ወንድሞች አሉ። ብሩኬ ሲያጠፋ የአይም ወንድም የብሩኬ ወንድም ሁሉም እዛ ጋር በቤተሰብ ተከቦ ነው። ትንሽ እንኳን አሁን እንደዚህ የእውነቱ እንኳን ቢጣሉ ቢሆን ኑሮ እዛ ጋር አሙሽዬ ዝም ምትል ይመስላችኋል? ጋሽዬ ቤተሰብ እንኳን ቤተሰብ አገናኝቶ ከቤተሰብ ጋራ ተዋውቆ ምን ያህል እንደምታስቡት እኔ አንዳንድ ጊዜ እየገርመኝበትና ጨርሻለሁ። ሌላው መልክ ደግሞ እንትኑ መልዕክት ስናስተላልፍ በመሀሉ ሁሉንም ነገር መልስ ታገኛላችሁ። በእነሱ ጋር ጥፋት ያለውንና ማስተካከል ያለበትን መንገድ እናወራለን። እንትኑን ሪከርድ ታደርጋለች፣ በሚችል እናደርስላታለን። ናንን አምጡና እንቀጥላለን ማለት ነው። ና ጨርሻለሁ። በጣም እቅርታ ሌላ ጥያቄ ካላችሁ ናኒ እስከምትመጣ ድረስ አውሩ። በጣም አመሰግናለሁ ሲዬ፣ እግዚአብሔር ይስጥልኝ። በቃ ከታች ሆኜ ይሰማችኋል። አሁን ወደ ቤት እየገባሁኝ ነው፣ ማውራት አልችልም። እሺ ይቅርታ፣ ችግር የለውም። እና ናኒ ሼር አድርግላት የኔ ወርቅ ናኒ ሼር አድርግላትና ከታቸው ሰማ ለትምጣና ስጥላት ብሩብ ላይ ነበረች ቅድም። ሁላችሁም የራሳችሁን መልዕክት ታስተላልፋላችሁ፣ እታችም ሆና እንትን መቅዳት ትችላለች እና መልዕክት እናስተላልፋለን። በሜሽን ቆራርጣ ትልካለች በሜሽን ሁላችሁም ቤት ላይ ልቀቁ። ቤቲ ካወጣች እንትና ላስገባት እና በዛው ጥያቄ የሆነባቸው የምንናገር ሆናል። አዳምጣላችሁ ማለት ነው። እና ብዙም ግራ አትበሉ። እኔ ዘርፌ ዲቢ ሰላም ሰላም፣ ከታችም ከላይም ያላችሁ ውድ እህቶቼ ሰላም ብያችኋለሁ። እንዴት አመሻችሁ? ሰላም ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው። አንቺ ጋርስ ሰላም ነው? እግዚአብሔር ይመስገን ምሽታችሁ ሰላም ነው። እንኳን ለዚህ ሰዓት በሰላም አደረሰን። ሁላችንም ይመስገን። ሰላማችሁ ይብዛል። አንቺም በያለሽ፣ አንቺም

ማና የወጣው ሰላም ናችሁ? እኔ እኮ ናንየል ልውጣና ልደውልላትና ውላትና እንድትገባ ልጅ ፈልጌ ነበር። ማን የወጣው ዘርፍዬ? ዘርፍ ያለሽ? እሺ በቃ ሌሎች ይሆናሉ እና ዘርፍያ ጠራጠሪ ያለ መልእክት ማለት ነው። በስነ ስርዓቱ አስተላልፉ። እንትናል እና እኔ በልመና ጭምር አስተላልፉ። እኔ ልውረድና ናኑ ይን ልጥራት። እሺ እኔ ቆንጆዎች፣ በኋላ ቦታ ሲኖር እገባለሁ። እኔ እናንተ ታስተላልፋችሁ፣ ምንም ችግር የለም። አጠር አጠር ቁም ነገር ያለው ነገር እጥር ያለ ነገር አምስት አምስት ደቂቃ አስተላልፉ። በእናታችሁ እንዲ አንዲ ንጃ ብቻ ነው። ሰላም ይሆናል። ግን ያው ልባቸው የማይረጋጋ ሰዎች ስላሉ ነው። የስላም ማቅሰዎች አሉ እሱ አሉ እነሱ ነው እንጂ መቼም አይለያዩ። መቼም ከጠራቸው ጌታ ያፈራል። አይዞሽ አይወስንም። አይዞሽ ኔ ቆንቶ ፈጣሪ አለ። በጸሎታችሁ ብቻ ቼይዩስ ተናገረ። በመጨረሻ ሰዓት ተናግሯል። ምንድን ነው ያለው? መጨረሻ ቦታ ላይ ልብ ብላችሁ ስሟት እ እሷ ቦታ ሰምቼ ነው ትንሽ የተረጋጋሁት ከእንደገና ደግሞ ስገባ እነም ተመታተቡ ያችንም ሰምቼ ተረድቻለሁ። ያለው ግን እኔ የሚገርመት አልገባችም ገባ ለወጣለሁ አልገባችም ሆነ ነገር ሆና ነው ብዬ አሁን ደግሞ ገባ ገብታለች። ተመስቴ መጨረሻ አካባቢ ጉሩኬ ምን አለ ከእኔ ጋር ሰላም ለማውራት። ተረጋ ልታወረኝ ነ ያለው

ትክክለኛ መልእክቱን መሽን ታደርጊዋለሽ ማለት ነው።